ሳችሁን አይቀይርባችሁ እዚህ ቤት ላይ እንግዲህ ምንጫችሁ ነገሮች ልይ። እንኳን ደስ አላችሁ ጋይስ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ የኔ ውዶች። የኔ ምን ልበላችሁ መርመራቶች፣ እንዴት ናችሁ ጋይስ? ቤተሰቦቼ ደህና ናችሁ ወይ? ሀቡ እንግዲህ መቶ ካስታረቃቸው በኋላ አዲስ ነገር አለ። እሱ ምንድን ነው? የሀይሚዬ ውጤት ነው። ሀይሚዬ ጀግናዋ ማለት ነው የሀይሚዬ ውጤት ነው። ሀይሚ ጋር የደረሱ በሙሉ ስኬታማ ናቸው። እና በመጀመሪያ ደረጃ እንኳን ደስ አላችሁ ላለው። መጀመሪያ ግን ስለ ሀይሚን ላሞግሳት። ምክንያቱም ይሄ የሀይሚ ውጤት ነው። የልፋቷ ዋጋ ነው። የሀይሚ ድካም ነው። የጀግናዋ ሀይሚ ውጤት ነው። አስረግጭ ነው የምነግራችሁ። አሁንም ደግሞ ደጋግማችሁ እንድሰሙ የምፈልገው ዛሬ የተደረገው ነገር ዛሬ የደረሰክ ነገር ኦኬ፣ ዛሬ የተሰጠክ ስጦታ የሀይሚ ውጤት ነው። ሀይሚ ናት ብዙ ነገር ላይ መሰዋዕትን ከፍላ እየተሰደበች፣ በቃ ማትባለው ነገር የለም ያ ሁሉ ነገር እየተደረገች እየሰራች እዚህ ደረጃ ያደረሰችህ ሀይሚ ናት። እና ሀይሚን በልዩ ሁኔታ በልዩ ሁኔታ ሰፕራይዝ ሰፕራይዝ እንድታደርግልን እንፈልጋለን። ማን ሀቦ ሀቦ ማለት ነው። በመጀመሪያ ጋስ ምንድን ነው ሰፕራይዙ ምንድን ነው ምንድን ነው ብላችሁ እርግጠኛ ነኝ ለመስማት የተጨናነቃችሁ የቸኮላችሁ፣ ከዚህ ለመውጣት በጣም እየፈጠናችሁ ያላችሁ ትኖራላችሁእና እስኪ ልንገራችሁ ምን እንደሆነ ሰፕራይዙ ምን እንደሆነ ልንገራችሁ። ሀቡ ዛሬ ሲልቨር ተሸልሟል ማለት ነው። ዩቱብ ላይ መቶ ሺህ ሰብስክራይብ ስትገቡ ዩቱብ በራሱ ሲልቨር ይሰጣቸዋል ማለት ነው። መቶ ሺህ ሰብስክራይብ ለገቡ ማለት ነው። እና ሀቡ በአጋጣሚ መቶ ሺህ ሰብስክራይብ አልፎ መቶ አስራ ሁለት ሺህ አይቲንክ ገብቷል። እንኳን ደስ አለህ ሀቡ፣ ያንተም ውጤት ነው። አንተም ስለሰራህበት ነው። አንተም ቪዲዮ ስለለቀክበት ነው። ዩቱብ ቪዲዮ መስራት በጣም ከባድ ነው። ይነው እኛ እንረዳካለን እና እንኳን ደሳለክ፣ እንኳን ደሳለክ። ግን ክሬዲቱን መውሰድ ያለባቸው ሀይሚና ቡራ ናቸው። በተለይ ደግሞ ስፔሻሊ ሀይሚ። ቡራም በጣም ደክሟል። ግን ያው አላደለ ሞር፣ ደግሞ ሀይሚ ሀይሚ በብዙ ሰዓት፣ በብዙ ነገሮች፣ በብዙ መስዋዕትነት እዚህ ደረጃ እንድትደርስ አድርጋለች። ሌሎችም ደግሞ አሉ። ሌሎች ራሱ ሀይሚና ቡርኬ ጋር መጥተው ሰክሰስፉል ያልሆኑ ዩቱበሮች የሉ አብዛኛዎቹ ማለት ነው ኢቨን እንኳን እነ ዳኒ ዳኒ ነው ማነው ያ የሆነ ጊዜ እነሶሲ ምናምን፣ ከነሱ ጋር ጀምረው ነው ዛሬ ዩቱብን ያለማቋረጥ እየሰሩ ያሉት ማለት ነው። እና ይሄ ደግሞ ሁሉ ነገር ምንድን ነው የሀይሚ ውጤት ነው። ሀይሚዬ የእኛ ውድ በእውነት አንቺን አለማድነቅ ንፉግነት ነው፣ አንቺን አለማክበር ንፉግነት ነው። እና ሀይሚን ልታከብሯት ይገባል። ዛሬ የሳቃችሁ፣ ዛሬ እየሳክ የተቀበልከው ሲልቨር፣ ዛሬ ደስ ያለክ ሲልቨር ከመቶ 75 ፐርሰንቱ የሀይሚ ውጤት ነው። ሀቡና ሀይሚን በልዩ ሁኔታ የምሬ ነው ሰፕራይዝ እንድታደርግልን እንፈልጋለሁ። ሀይሚንና ቡራን ማለት ነውና እንኳን ደስ አለክ ላንተም እዚህ ደረጃ ስለደረስክ ማለት ነው። ከዚህ አልፈክ ደግሞ አንድ ነጥብ ወይም ደግሞ ዋን ሚሊየን ስገብተክ ደግሞ ወርቁን እንዲሰጥክ ምኞቴ ነው። ወንድማችን ሀቡ ያው አንድ ሚሊየን ስትገቡ የወርቁን ነው የሚሰጣችሁ ና በጣም በጣም በጣም በጣም ደስ ብሎናል። አንተም ስላገኘክ ይህንን ስላየክ እዚህ ደረጃ ስለደረስክ ፈጣሪ አምላክ ከዚህ በላይ ብዙ ነገር ጨማምሮ ይስጣችሁ ነው የምለው። እና ሀይሚዬ ጨረቃዬ የጨረቃዬ ውጥ ጨረቃዬ ማለት ነው፣ ሀይሚዬ ማለት ነው። የብዙዎች የብዙዎች በእውነት እኔ ዛሬ ያንን ሳይ ማለት ነው፣ ያንን ሽልማቱን ሳይ ልክ ቪዲዮን እንዳየሁትኝ የተሰማችኝ ሀይሚ ናት ቢካዝ በቃ የሀይሚ ውጤት ነው ብዬ ነው ራሴን ያሳመንኩት። የእሱም ውጤት ቢሆንም ግን ሀይሚ ሞር ደክማለች። ኢቨን እንኳን መቶ ሺህ ሊገባ አካባቢ ነው አደለ? ሳይገባ በፊት መቶ ሺህ ለመግባት ይሄን አክል ይቀረዋል ምናምንና አስገቡት፣ እንደማታሳፍሩኝ አውቃለሁ ብላ ስትፖስትልን፣ ኢቨን እኔ ራሱ ግሩፕ፣ የስራ ግሩፕ ላይ ምናምን ሼር አድርገዋለሁ ቪዲዮን እና ኢቨን ዩቱብ እንኳን የማይጠቀሙ ልጆች ራሱ ሰብስክራይብ እንዲያደርጉ የመደመመሪያ ግሩፕ የሚባላለ የሰዓት ግሩፕ ምናምን የሚባላለ ሳ ላይ ሁሉ ነበር ሼር ያደረኩት እና ያ ደግሞ ምንድነው የሀይሚ ትእዛዝ ነው። እኛ ሀይሚ ካዘዘችን የማናደርገው ምንም አይነት ነገር የለም። የማንሰራው ምንም አይነት ነገር የለም። እና ደግሞ የአንተ ምርቃት በጣም ደስ ብሎኛል። እዚህ ቤት ላይ ውለዱበት፣ ክበዱበት፣ የሚንጫጫ ነገር አምጡበት ስትል ሰምቼ አለሁኝ። እኛም ምኞታችን በቃ ተጋብተው፣ ወልደው፣ ከብደው ጥሩ የሆነ ፍቅር ላይ ሆኖ ማየት እንፈልጋለን። እንደውም እኛ አሁን እንደውም ለአንተ አማላጅ መላክ እፈልጋለሁ። ሀቡ ሀይሚና ቡራን እንድታጣምርልን እንፈልጋለን በአንተ ፊት ቡራ ቃል ገብቶ ተንበርክኮ የኔ ፍቅር የኔ መሆናቅ ብሎ ተንበርክኮ ልናገር ነበር ግን ይቅርብኝ፣ ማለት አንዳንድ ሰዎች ሼም የሚዛቸው ትኖራላቸው ንስሳሙ የኔ ውድ ሀይምዬ የኔ ፍቅር ታገቢኛለሽ፣ ታፈቅሪኛለሽ ትወጅኛለሽ ከኔ ጋር ለመኖር አላማለሽ ብሎ እንዲጠይቃት እንፈልጋለን። በአንተ ፊት ማለት ነው ና። በምንም አይነት መልኩ ሀይሚን እንድትጎዳብን አንፈልግም ማለት ነው። ሀይሚን እኛ ለየት ባለ መልኩ የምንመለከታት ጥንካሬዋን ነው የምናደንቅላት። በዚህ ጊዜዋ ኮንተንቷን፣ ምኗን ሁሉ ነገሯን እንወድላታለን። ስማርት ናት ካየኋት አንጻር ሁሉ ጊዜ ኢቭን እንኳን መግቢያ እንኳን ስሰራ የዩቱብ መግቢያ እንኳን ስሰራ እኔ በጣም ፎከስ አድርጌ ሺዝ ቬሪ ስማርት በጣም ጎበዝ ናት። አይዲያ ክሬተር ናት ጎበዝ ናት እና ስለዚህ ይገባታል እና ልሸልማት ሀቡ በቃ ብቻ የምስጋና ነገር የምስጋና ፕሮግራም ልትሰራ ይገባል ለማለት ነው ባጭሩ። በጣም አበዛሁባቸው። የምስጋና የምስጋናው ፕሮግራም እና እኛን የሚያስደስተን ነገር ደግሞ ሁለቱን በደንብ አቀራርበክ፣ እንዳይጣሉ በመሀል ማንኛውም ነገር እንዳይገባባቸው፣ ጣልቃ ምንም አይነት ነገር እንዳይገባባቸው አርገህ ከቻልክ ቁልፍ ልፍ አርገህ አጣምረህ ሂድ ወደ አገርክ፣ ወደ ቡታጅራ ማለት ነው። ይሄ ጀስት መልእክት ነው። በቃ ይሄ ነው ያለው ነገር። ጋይስ እንግዲህ እኔ በጣም ደስ ብሎኛል ስላየኋቸው። ታስታውሳለች ከሁለት ከሶስት ቀን በፊት ከባድ የሆነ ፀብ ነበረ ምናምን ነገር ስናለቅስ ነበር ቲክቶክ ላይ ምናምን ካስታወሳችሁ ማለት ነው ውዶቼ። ዛሬ ግን የደስታ ቀን ነው። ና ዊ አር ሀፒ ዊ አር ቱዴይ ቬሪ ቬሪ ሀፒ እና ደስተኞችን እንወዳችኋለን። በቃ ጋይስ ላይክ ሼር ሰብስክራይብ አድርጉ ይሄን ቤት